እፈራላቸዋለሁ እዚህ ጋር ግን እንደ ከአንተ አንድ ነው የምታቀምሳቸው፣ አይደለም። ስም መጥራት እራሱ ማሰብ እራሱ በውስጣቸው እንኳን አያስብም። እኔ ምን ላድርጋችሁ፣ በቃ ተፋቱኝ። ማሜ ዳኩ፣ ሌላ ስንት ማሜ መጣ። አይ የእኛ ሰው ደግሞ አንድ ነው፣ አይለቀም እኮ ችግሩ።

አረ አሁን መጣ አሁን መጣ፣ ኢንተርኔቱ ተስተካክሏል። ጆይ፣ አዎ። ዝም ብሎ ያ በስራ ጆኒ ቤት፣ አንተ ዝም ብለህ ነው ለማንም ሞዴሬተር የምትሰጠው?

ፖለቲካ ላይ ምናምን ስለሆነ ለዛ የሆነ የለም፣ ይቆራረጣል። የለም ጭራሽ እስኪ አሁን አውራ አለው። አሁን አሁን አለ፣ ግን ይቆራረጣል የሆነ ትሬንድ ላይ የገባ ነው የሚመስለው

እንዴት ነሽ? ታረፍ ፍርያጅ አለሁልህ አለሁልህ፣ ልቤ ተሰብሮ አለሁልህ። አሁን ልቤ ጥገና ላይ ነኝ። ማሻአላ ፈጣሪ አውቃል። ቆይ ልቀበላት ወይኔ ጓደኛዬ ብታይ ስፔን ሂዳለች እኮ። ዞይ ላስተዋውቀ። ማይ ላቭ ማይ ስዊት ሃርት አም ጉድ ደወልኩልሽ እኮ ቀድም ስነሳ ነበር። ይቅርታ፣ ለዛ እኮ ነው ያል ደወልኩልሽ። ሰላም ነው? ሰላም ጓደኛ አምሮ ብሻል እንይውድ ምን ያምርብኛል? በቱታ ኦልዌይስ አ በቱታ እኮ በቱታ ኦል መስለሻል። ወይኔ ፕሮፋይልሽ ሲያምር አ ጆጋ ትታወቃላችሁ። የሆነ ጊዜ ታወቀን ፍሬንድ ሆነናል፣ አይደል ጆ ፍሬንድ ነና ያ አይደል? ከእንትና ጋር አይደል? ማን ነው? ባናና ጋር አ ከሳምሪ ጋር ነው ባናና ጋር አይደል? አራት ባኔክስ ባኔክስ ልክ ነው። ባኔክስ ባኔክስ ያልሽ ኦኬ አዳ ማቀፍር ቲክቶክ ላይ ላይ ቲክቶክ ላይ እኔም እኮ ላይቭ ሚኪ ባናና ፓርቲ ሄደን ነበረ ሁለቴ። እኛም ብዙ ጊዜ ውሃ ዳር ጆ ግን ጆ ሆዴን ይመስላል። የሆነ ፕሮፋይል አድርጎ ሆዴ መስላ ትናንት ማርያምን በፕሮፋይል ገብቶ እኮ ነው። ኮኪ ማን ጆ? አዎ፣ እና ሆዴን ይመሳሰላል። ሆዴ ትንሽ ይመሳሰላል። ልክ ነሽ፣ በጺሙ ምናምን ይመሳሰላል። ዋሻው እንደ ቤተሰቦቿ አላዋሸሽም። እንዴት ናችሁ ግን የፍሬ ቤተሰቦች? ደህና ናችሁ? ናፍቃችሁኛል። ፍሬ ቤተሰቦች ግን ሶስት ነው የሚያስይዙ? አዎ የሉም ግን፣ ሰሞኑን ስራ በዝቶባቸዋል። ኮመንት ጠሮብኛል፣ ኮመንት ጠሮብኛል። በአና ዛሬ ናል እንትን ያው ኢድ ሙባረክ ብያሉ ለሞላ ስላ ተከታዮች በሙሉ። ጆ ማ እንትን ሆዴንም ይመስላል ደግሞ እህት ናታ የምትጨፍሩ አብራክ ከዚህ ነው በጣም ነው የምታምሩት።

ጉድ ጉድ ጉድ ጉድ ጉድ እኮ ነው ተብሎ ከዛ ኮመንት ውስጥ ገብቼ ባይ ከዚህ ቆንጅዬና ደግሞ በጣም ታምራለች። አረ ጆ ካሁን በፊት ነበረችው ምታምር ልጅ ብታያት፣ ፍሪደም ይሏት ቆንጅዬ በጣም ነበር የምትወዱ ልጅ ቆንጆ ብታያት። አንተ ጆ እንደ ፍሪደም ግን ቆንጆ አለ ፖስቸሯ ምናምን የለም። የት ጠፋሽ ግን አረ እንፈልጋለን። ግን ኢንስታግራም ላይ የለችም። አይ ጠፍታ ወይ አግብታ ምናምን ወልዳ፣ እንዴት አታገባ። ብታያት እንዴት እንደምታምር ኮኪ። አጀናጅናቸው ነበረ በግሩፕ ተጀናጀኑ እያልኩ ነበራሉ ሲስማት ነበራሉ ያለች አደ የት ከኋላ ተደውሏችሉ አይደለም፣ መሳም አይደለም። እንደዚህ ግን ስታደርግ ነበር። እጁ ማነው ነው ሲስማት ነበር። ኧረ ሌላ ነው የሚሉሽ። እነዚህ እሱ ጩጩዋ ነው ሲስማት ነበር የሚሉት። እና እኔም እኮ ስለ ጩጩዋ ነው የማወራው እኮ እንደዚህ። ያ እኮ አቤት፣ አቤት፣ አነካክሽ ግን። እኔ እኮ ትዝ ብሎኝ ነው እንዴት እንደያዘችው። አያያዛ ብታየው ኮኪ አያያዛ ብታዩ እንደዚሁ ግምጥ ልታደርገው መስሎ ነበረ። ገ ከባድ ነው በጣም እንዳትገምጠው ፈርቼ ነበር። አልተገመጥእናትና የኔ እህት የእሷ እናትና የኔ እናት እህት አማቶች ናቸው። አክስት ልጅ ናቸው። ከዝን ናቸው። እንግዲህ ምንም ማድረግ አይቻልም። አይ በቃ ይብራበ ከዝንንማ እንዳታገባው አዎ አይ ልጅ ሲጀመርም እንደዚያ ቢሆን እኔ ከዚህ በኋላ እኮ ነገርኩ፣ እዚህ ሶሻል ሚዲያ ላይ ሚስቴን ምናምን አላሳይም። በሙሉ እንዳታሳይ እንደ ድምፅ ይሻላል። ይኸውልህ፣ ስትይዝም፣ ስትጣላም፣ ምንም ስትል በራስ መጨረስ ነው የሚሻለው። እኔ አሁን ብዙ ጊዜ ቦይፍሬንድ ትይዛለው፣ ከዛ ለቃለሁ። ይዛል ለቀ፣ ምን ዝም አልሽ? ፍሬ አይ ፍሬ ከለን መጥቼ አጣሁሽ የሚለኝ። የከለን ሀውልት ነኝ እንዴ? እኔን ሀውልት አረገኝ። ዶም ነኝ ወይ ትያለሽ? ዶም ነኝ ወይ ትያለሽ? ዶም ዶማ አረገኝ። የድሮ ምንትነሽ ዶማ አረገኝ እኮ ደፋር ደፋር ዓይነ ስውር ኳስ ትመጣለን ብለናል። ውይ እንገናኛለና እኔና ፍሬ እንሄዳለን። በቃ ካሁን አመቻች። ቆንጆዬ ነው ኮኬ በውስጥ እጻፊለት ረፊ ረፊ ረፊ፣ የለም እንደዚህ አትበሉ። እኔ ሌላ አገር ፍሬ እንዳለች ችግር የለም። እንደዚህ ስል እናደርጋለን። ሹገር ዳዴ ሞተ፣ ዘጠኝ ዓመት ሞልቶት። ምን አወረሰሽ ፍሬ? ምን አወረሰኝማ ምላስ። ተንኮል፣ ምላስ ተንኮል፣ ብር ሴቭ ማድረግ። እሱ ጥሩ ነው። ብር ሴቭ ማድረግ ካለበት ጥሩ ተንኮልም ጥሩ ነው። እውነት ነው። ምላስም ጥሩ ነው። ራይ ግን ጥሩ ሰው ነው። ጥሩ ሰው ነው፣ በጣም በጣም። እኔ ራሴ ሼር ብታደረግኝ ደስ ይለኛል። ጓደኛዬ፣ ችግር የለውም። ሸር እናደርገዋለን። መቃብር ወስድሻለሁ፣ እዛ ሸር እናደርገዋለን። ሰማንያ ዘጠኝ ሞልቶት ሞተ። ሰማንያ ዘጠኝ አንድ ጎልቶታል። አዎ ለዘጠና አንድ ሲጎለው ሞተ። ግን እግዚአብሔር ግን አንዳንዴ ዘጠና ቢሞላ ይሻለው ነበር አልኩኝ እኮ። ከአንዳንዱ ስልት የሚቀነስባቸው አሉ። ከዛስ በንጋታው ቤት ሂጄ ሳንኳኳ ማነሽ ያለኝስ ረስቶኝ አድረው ጆ እረስኩኝ አድሮ በጠዋት ሄዳለሁ፣ ማንሽ አላለኝም። ፍራው ረኩት። ፖሊስ ሁሉ ሊደውልብሽ ይችላል። ፖሊስ ሁሉ ሊደውልብኝ ይችላል እኮ። አያውቅም እኮ እሱን ገለን የመጣ ነው። ዛሬ አንቺን መለጥለጥ አማረኝ ይላል። እንዲህ ልጥልጣ ነው። ሴጦ መሰለች። ምን ነበር ሰሊጥ መሰለች። የምትለጠለጣ እኮ ሰሊጥ አደረገኝ እኮ። ደግሞ ይደጋግመዋል። ምን ሰው አንዴ ነው የሚያነባው። እንዲታይለት ነው በግድሽ ይታያል። ጽፊ ይታያል። ደግሞ ሽማ ጽፊ ይታያል። ደግሞ ሚስጥሩ ፍሬ ውሽማ የሞተ ነው እና ኧረ ኮክ ይሄዱ ብል በል ብለሽ ነው። ውርስ አለው እንዴ ታዲያ ውርሱ ነው እንጂ እኔ እኮ እየመረጥኩ ነው ማገባው ዘጠና አመቱ ሊሞት ሁለት አመት የቀረው ማክሲማል ሊሞት አንድ አመት የቀረው ነው ማገባው በጣም ጥሩ ሀሳብ ነው ለማሞት የቀረቡት እዛ ይሻላል። እዛ አካባቢ ለምን ካፌም ታሚልም አልተናይም? እንደዚህ ሽማግሎች የሚኖሩበት ሲነር ሀውስ ነው የሚባለው። አይ እነሱ ደህና ናቸው፣ ኮኬ አይምሰልሽ እነሱ ደህና ናቸው እኮ። እሷም እዛ ነው የምትኖረው? አዎ እኔ ጎረቤት እንዲ ጓደኛዬ እኮ ናት። ቤስት ጓደኛዬ አዎ። አንድ ጊዜ እንትና ስለ እሷ ሲያወራ ሰምቼ ነው። ማን ጃፒ? አይደለም ባናና ጃፒኮ አያቀኝም፣ እኔን ባናና፣ ባናና እኮ ጓደኛ ነበር ማሬ። ባናና ፎሎ ዩ ዛሬ እኮ ኢድ ወጣ እኮ ጓደኛ ማን ነው? ኢድ፣ ኢድ ነው የሙስሊሞቹ ባል በዓሉ። አዎ ኢድ ሙባረክ ብለናል። ቀደምም እኮ አልኩ እዚህ ኮ ሱካ ፌስት ነው የሚባለው በጀርመንኛ እ ሱካ ፌስት መሰለኝ የሚባለው። ሱካ የምን ስኳር፣ ፌስት ናይ ንሱ ካፌ ትርኮች እንደዛ ነው የሚሉት። እኔ አላውቅም። እኔ ከዛ ደግሞ ባይረም ባይረ ሙባረክ የሚሉት ደግሞ አንተ ማርቲን የምትለው ሰውዬ ማርቲን ምን እናርገው? ማነው ማርቲን? እኔ ምን አውቅለት። ማርቲን ብሎ ይጽፍልኛል። ድሮ እኮ ቦይፍሬንድ ነበረኝ ጠበቃ ማርቲን። ተቅርሸ አይ ነው እሱ ማርቲን። ግን ተመልሼ ባገኘው ደስ ይለኛል። ጓደኛ ለጥባስ ነው ሊደገም ይሻላል። እንዴ ሀብታም ነው ረቴ ጓደኛ ኤክስ መገረብ አቁሚ። ሰላም ሰላም፣ ሳርይን ቆንጆ ኤክስ መገረብ አቁሚ። ከሴክስ ነው ወይ ኤክስ ካልሽው ኤክስ ነው፣ በኤክስነት ይቀጥላል። አይደለም እንትን፣ ለምንድን ታዲያ ጀርመኖች ስክስስ የሚባለው ኒቪዳ ሴክስ ምት ኤክስ እኮ ነው የሚባለው። ከኤክስሽ ጋር ሴክስ ማድረግ የለብሽም ነው የሚለው ክ ሴክስ ምስ ኤክስ ነው የሚባለው። ጓደኛ አይ፣ እቺ እንግዲህ ያልተጣራች ጀርመንኛ ይሆናል። ሴክስ ይጣፍጣል። ከኤክስ ጋር ይጣፍጣል። እንደ ሴክስ አይጣፍጥም። ኤክስ ኤክስ እኮ ኤክስ ከሆነች ኤክስ ናት። አይ፣ ግን ከኋላ ደስ ይላል ኤክስ ጋር ከኋላ ስትይ ከኋላ ስትይ፣ እኔ ከኋላ ነይ አይታይ። ኧረ ጉድ እኮ ነው፣ ፊቱ ሳይሆን እንጂ የሚደብረኝ። ችግር የለውም። በተለይ በፊት መሸሸች ከነበረ ውይ፣ እኔ ኤክስ ከሆነ በጣም ልታዞ ነብብን ነው ዛሬ የሚስማርት። ይጣፍጣል። ፍሬ ባለው ይባችበት ቤት ሁሌ ለምንድነው ስምሽን የምታነሳው? እኔ ምን አገባኝ። ፍሬ ቻይና ይለኛል። ይሄ ደግሞ ቻይና መሰልኩ እንዴ? ዛሬ ትንሽ እኮ አዚያትሽ ቤት እኮ አለን። እኔም አንቺ ማለት። ኧረ ተይ በይ፣ ደግሞ ቻይናዎች የእኛ ናት ብለው እንዳይወስዱ። ይመተው አይኔን መርምረው ማለት ነው። ኧረ ጓደኛዬ የሆነ ነገር እነግርሻለሁ በኋላ ከተመችሽ ደውዬ ለሁለት ደቂቃ አስቅሳለሁ። ፈኒ በጣም እስኪ ማርያምን በይ ስበዳ አይጀንት ልሽ የሪድ ናባ ይብራብ አረ ጆ ተጫወት እንዴ፣ ምን አለበት። በጣም እንግሊዝኛውን እየተጠቀማችሁት ነው ስ ኮርስ የስ ኦፍኮርስ ድሮ ፍሬ ጀርመንኛ ስታወራ እኮ በቃ በጣም ነበር የሚያስቀኝ እ ጀርመንኛ በፍሬ ቶሎ ይለመደ የለም በስድብ ነው ላይ ለመድጉት እኔ ስድብም ምንም መች ለሽ ትላለች መች ለሽ ማለት ምን ማለት ነው እ መች ለሽ ስማ መጥፎ ማለት ነው እንዴ ት አወካት መች ለሽ እን ሁላችሁ የምችሏት ነው። እኔ ድሮ በጣም ነበር የምሳደበው እዚህ በጀርመኒና ወይ ኮመንቱ ሳላነበው ምንድን ነው ስድብ ነበር። የኋላ ይጣፍጣል እንዴ? ሙልጭ አርጋ ሰድባይ ነዋ። ሚዩት ያረኳት ነበር። እኔን ነው እንጂ ግን ጎበዝ ነሽ እኔ